ሰዎቹ የሉም። ልጆች ማያት ብቻ ነው። ስራ የፈታ ሰው ካለ የምታቁት ታዲያ ውስጥ አንድ ሳምንት ልጆች ማያት ብቻ ነው። ቤተሰቦቻቸው መከራ ገጥሟቸው ሀገራቸው፣ አንድ ሳምንት ብቻ

ካለ ብለው ስለጠየቁኝ ነው እኔ ትርንጎ የትናንትና መድሀኒቱ እዛው አካባቢ ያለ አናረግም አካባቢ ያለ ተሰራለን እኮ አናረግም እንታይ ኮሜንት እያ ነበር ትርንጎ የሰማሽ ነው ምንድን ነው ትናንትና ወረቀት ላኪልኝ እሰማች ነው፣ የመድኃኒቱ ወረቀት ወረቀቱ። እስኪ ፎቶ አንስተሽ ላኪው። ወይኔ ስልክሽማ ወረቀት እኮ በወረቀት አይደለም ሄዶ የገዛሁት። ታዲያ በምን ይታወቃል? አይታወቅም። አያውቁትማ ሰዎቹ። ማወቅ አልቻሉም ምን እንደሆነ። በምን ይታወቃል? ግዴታ ወረቀቱ መታየት አለበት እኮ። ስልኬ ኔትወርክ የለም። ኔትወርክ የለው እኮ የለም ምን ሆነ ነው ስልክሽ በፊት ነበርሽ አይደል ኔትወርክ አሁን ምን ሆነ ነው እሺ አሰማች እኔ ምን አገባ የሰጠኛ ብለሽ ነው ሰውየው አይሰጠኝም ምን እንደምላት እኮ አልሰማችኝም እኮ ልጆች ሼር አድርጊላቸው ኔትወርክ ምን እንደነካው እያደረኩ ነው እናቴ። ቆይ አንቺን ጋ ሰራሽው የማእዛ ጋ አይቼዋለሁ። እናንተን ጋ ተሰርተዋል። የሰውዬው ይሄ ውሻው ማእዛ ቤት እኮ እኛ ነን የሰራ ነው እኮ ቤታችሁ። ግን ምንም እንትን ጋ አይሰጣችሁም ዋርኒንግ

እናንተ ምንድነ ኝኝኝኝ እንደ ደግሞ ቅድም እኮ አንቺ ሚሚ፣ ኧረ መቀጣት አለበት ሚሚ። አንቺ መቶ ሰው ልንገባ ስንል ገለበጠችን። መቶ ሰው ልንገባ ነበር ገለበጠችን እኔ